ሰላም አሌይኩም ወራህመቱላሂ ወበረካቱሁ ድነት ተከብራችሁ እህቶች እና ቤተሰቦቻችን እንዴት አላችሁ? ደህና ናችሁ ወይ? እኛ ደህናነን አልሐምድሌላ። እናንተ እንዴት ናችሁ? በያላችሁበት በአለም ዳርቻ ሰላማችሁ ብዙ ትርፍ ይበልልን። እንግዲህ ዛሬ የመጣ ነው ደግሞ በጣም የሚያሳዝን ሁኔታ ማለት ነው፣ የእህቶቻችንን በደል መግለጽ ነው ማለት ነው። እንሻላ እስኪ ማሜ እንትን ይበልላችሁና እንዘረዝርላቸዋለን። እንት እንደሆነ ስደተኛ የመዳም ቅመሞች ማለት ነው በመዳም ቤቱ ነው አስር ዓመት አስራ አንድ ዓመት አስራ ሁለት ዓመት ሰርተው አገራቸው ላይ ምን አይነት ግፍ እየደረሰባቸው እንደሆነ በምናየውና በምንሰማው በዛ ነው የምንሰራላችሁ። ለእናንተም ትምህርት እንዲሆን ማለት ነው እና ያንን ነገር እንግዲህ እናንተ ልብ ብላችሁ መስማትና መተግበር አለባችሁ። መስማት ብቻ ሳይሆን መተግበር አለባችሁ። ለምን በእናንተ ላይ ነገ ጠዋት የሚመጣ ነገር ስለሆነ ማለት ነው። አዎ ሰላም አለይኩም፣ እንዴት ናችሁ? ሰላም ሁሉ መልካም። እንግዲህ አንዳንድ አንዳራቀን ሆነናል። ትንሽ ተረብሼ የነበረ ባቢ ታሞብን ማለትም የሆነ እንደ ባክቴሪያ ሆኖበት ተጨንቀን ነበር። ሌላ ነበር ማለት እና እንዲናችሁ አሁን ላይ ሆስፒታል ብዙም አይደለም። ያው እንግዲህ ዶክተሮች ያው ስራ በመለቀቅ ላይ ነው ያሉት። እንግዲህ ሁሉም ህዝቦቹ ቢያንስ የታመመ እንደዚህ ቤተሰብ፣ እናት ወይም እህት ወንድም ታላችሁ ሆስፒታል ይዛችሁ አትሄዱ። የግል ይዛችሁ በአሁኑ ሰዓት ላይ ዶክተሮች ያው ተሞት የሚሞቱ ከራሳቸው ጉዳይ እያሉ ስለሆነ ማለት ነው እና እንግዲህ እናንተ ማለት እናንተ እንግዲህ የመዳም ቅመሞች በጣም የዋህ አላችሁ፣ በጣም የዋህ በጣም ከምነግራችሁ በላይ ማለት ነው እና አንድ ዋታችናት ደንበኛ ይናት በጣም የዋህ ናት። እኔ እንግዲህ ስለሷ ብዙ ማውራት አልችልም። ብቻ የሆነ ነገር ስለነገረችኝ ስለበጣም በይነ የመጣው ስትነግረኝ ብቻ መቋቋም አቅቶ ነበር። እንዴት ወንድ ልጅ እንዴት እንደዚህ ያደርጋል? ማለት ደርሼ አለሁኝ እና በጣም የዋህ ናት። ያው አስቢዛ እራሱ ከእስከ ስልሳ ዘጠኝ ሺህ እስከ ሰባ ሺህ ብር አስቤዛ። ማለት ቀላል የቤት እቃ እንኳን ተውት። ለቤተሰቦቿ ያላት አክባሪነት ማለት ነው ያሳዩት። እስከ ሰባ ሺህ ብር አድርሰንላታል። እና ለአያቴ ራሱ ዱአ አርጉል ይብላ፣ እስከ አራት ሺህ ብር እስከ አምስት ሺህ ብር የሰጠች ልጅ ናት። ምክንያቱም በጣም የዋህ ናት፣ በጣም ከመነግራችሁ በላይ ማለት ነው። እና የዋህ መቼም ቀድሞ ይጎዳል። እንግዲህ እስከዛሬ እናት እናት የምትላችሁን አትሰሙ እኔ እንጃ ብቻ። በአንድ ጆሮ ሰምታችሁ በአንድ ጆሮ ታፈሱት አላችሁ። ምክንያቱም እኛ ለገንዘባችን ለገንዘባቸው ነው የሚሰሩት ብላችሁ ስለምታስቡ ማለት ነው። ይሄ እናንተ አእምሯችሁ ውስጥ ያለው እነሱ ገንዘብ ሊያገኙበት ነው እነሱ ለብልፉ በማለት ነው የምትሰሩት። እያገኛችሁን እጃችሁን ማለት ነው። እና አሁን ምን ለማለት ፈልጌ ነው፣ እዛ ሀገር ሆናችሁ የምታጣሩትን ነገር አጣሩ። በወሬ እየሰማችሁ በስልክ ይሄ ነው እያላችሁ ያያሳያችሁ እንዴ? እንደዚህ ነኝ እኔ እንደዚህ ነኝ እያላችሁ ባሎቻችሁን አትመኑ። ስምንት አመት ተቀምጠሻል፣ ዘጠኝ አመት ተቀምጠሻል፣ ከሁለት አመት ከሶስት አመት በላይ እኔ ግልጹ ነው። ስሜት አለ በመሃል ስሜት አለ። ወንድ ልጅ ስሜት አለው። ሴትም ሆነ ወንድም ስሜት አለው። ስምንት አመት አራት አመት ዘጠኝ አመት ተቀምጠሽ ያለ ስሜት አንቺን ሊጠብሽ አይችል ነው እንጂ አንድ ግንኙነት ሳይፈጥር ዘጠኝ አመት ይቀምጣል ብለሽ ምንም አታስቢ። መቼም ይሄንን አእምሮች ላይ ይህን አታስሙ። በዛ መሃል ሰክሮም ይሆን ይችላል፣ ምንም ይሆን ይችላል። ያወራት ሴት ጋር ብዙ አብዛኛዎች የሚገናኙት እየሳሳቁ ምናምን የሚፈጣጠሩ ጋር ድንገት ልጅ ሊወለድ ይችላል። ድንገት የሆነ ነገር ሊፈጠር ይችላል። ያንን ግን አታጣሪም አንቺ። ምክንያቱም በቃ ታምኔዋለሽ፣ የዋህነሽ ገንዘብሽን እየላክሽ አብዛኛው ብዙ ህይወት አሳልፋችሁ ስትሄዱ ብዙ ድህነትን ብዙ በኪራይ ወጥታችሁ ወታችሁ ወርዳችሁ ሲያስወጧችሁ ሲያወርዳችሁ፣ እንደዚሁ አጥሚት በቃ አጥሚት ጠጥታችሁ የምታድሩበት ሰዓት ኑሮ ነው የሄዳችሁት የተሰደዳችሁት ማለት ነው። እና ያንን ያን ኃላፊነት ይዛችሁ ገንዘብ ስታገኙ በቃ ያንን እንደዚህ ሆኖ ነው የኔ ባል እንደዚህ ሆኖ ነው ያለፍነው ያን ህይወት በቃ እንደ አስበው ማድረግ አለብኝ ብላችሁ ገንዘብ የላካችሁ በቃ ከአምሮ በላይ እንዲዝናና በቃ ገንዘብን በእጅ ቁጥጥር ታደረጋችሁ ለት ያ ሰውዬ ሌላ ነገር ይሄዳል። በመሃል ገንዘብ ሲያገኝ ስሜት ይፈጠራል። ምክንያቱም ብዙ ነገር ገንዘብ ታገኘ ምንም መግዛት እንደሚችል ማለት ነው። እና በመሃል ልጅ ይፈጠራል። እናንተ አትሰሙም። እንደ እኔ እንደዘነኝ እኔ እንደዘነኝ እያለ በራሳችሁ ገንዘብ ያች ልጅ ታድጋለች። ምክንያቱም እሱ እንግዲህ ከባድ ነው ማለት ነው። ለእናንተ የሚፈጥረው ስሜት ከባድ ነው፣ እስከ ሞት የሚያደርሳችሁ ነገር ነው። ይሄ ነገር ይሄ ነገር እንግዲህ ይህን ሰማች እንግዲህ ያው ኦክሲጂን ብዙ ተመጨረሰ ይሄች ማለት ነው። እና እኔ ልጅቱን ብዙም ይህንን ሚስጥሯን ማውጣት አልችልም። ምክንያቱም በቃ እኔ ሀሳቧን ምን ልጋፋት አልችልም። ምክንያቱም ከባድ ነው፣ እስከ 8 አመት፣ 9 ዓመት ለፍታበታለች። በመሀል ልጅ ተወልዶ ተፈጠረ ነው ዋናው ርዕሳችን ማለት ነውና እስቲ እናቴ እንግዲህ ትነግራቸኋለ ምክንያቱም አሰሙትም ግን ያው ብታጣሩ አሪፍ ነው ብዬ ነው። ግን ተሰማችሁ ይሄ ነው። ብዙ ጊዜ አሁን እናገራለሁ ማለት ነው እዛ ሀገር ብዙ አመት ኖራችሁ ወደ ሀገራችሁ ባሎቻችሁ ኑ ቶሎ ሲሏችሁ እሺ ብላችሁ ኑ ቶሎ፣ ትዳራችሁ እንዳይፈርስ የለፋችሁት ገንዘብ ለሌላ ተበይ እንዳይሆን እና ኑ ቶሎ በሚላችሁ ሰዓት የኒህት እህቴ ማለት ነው ሂድያ ነበር አረብ ሀገርና እና ልክ በሁለት ዓመቷ። እኔ ሁለት ዓመት ከአምስት ወር አካባቢ ነው ትምጣ እኔ ካልመጣች አገባለሁ አለኝ እኔን ራሱ ደወለና ተቆጫ ትህትሽን ካልመጣ ላገባ አገባ ነው አገባለሁ በቃ እኔ እንደዚህ ኩኝ መኖር አልችልም ልጆቹ አስቸገሩኝ ምናምን ሲለኝ ነገርኳት እሱም ነገራት ልጆችን ስትል ቤቴን ባሌን ያመልጠኛል ስትል ቀጥታ መጣች አንድ ወር ታስራ ህገ ወጥ ነበረች መጣይ ጠፍታ እንኳን የአመት ያክል አልሰራችም ወዲያው ነው የመጣችው ለምን የባሏን ክብር ላለመንካት ባሏን ለማክበር ልጆቿን ለማሳደግ ባሏንና ልጆቿን እንዳይለያዩባት ስለፈለገች ማለት ነው። እናንተ ግን እስከ 15 ዓመት የቆያችሁ አላችሁ በትዳር ላይ ሆናችሁ ማለት ነው። ባሎቻችሁ እዚህ 15 ዓመት፣ 10 ዓመት፣ 9 ዓመት፣ 8 ዓመት ቀርቶ ሶስት ዓመት የሚጠብቅ ባል ከስንት አንድ ነው ከስንት አንድ ማለት ነው። እናንተ ኮ ቀጥታ እዛ እንዲሄዳችሁ እዚህ ቁጭ ብሎ የሚጠብቅ አይደለም። ቁጭ ብሎ አይጠብቃችሁም። ልክ እናንተ አረብ ሀገር ስትሄዱ በቃሱ እዚህ ሌላ ጅንጀራ ነው የሚፈልገው። ማንኛውም ጎበዝ ነው እንደዚህ ነው የምትሉት ወንድ ማለት ነው እንደው ከስንት እንደው ቢያንስ እንኳ ከመቶ እንደው አምስት ፐርሰንት የሚሆኑት እንግዲህ ጥሩ የሚባሉት ወንዶች እያየናቸው ነው እን አስርም ቢሆኑ ለምን መቶ አይሆንም? አንድ ዘጠኝ ዓመት ምን ማይስሚት እንደብ ነገር እና ከስንት አንድ ናቸው። በቃ ቤታቸውን እየሰሩ ምናምን ወደ ስራቸው የሚመለሱ ስራቸውን ብቻ እየተከታተሉ ሚስቴ ባሌ እየተባባሉ የሚኖሩ ከስንት አንድ ናቸው እንጂ ልክ አረብ ሀገር ሄዲያ ከአንድ ሁለት ሶስት አራት የብር ስትልክለት አለባበሱ፣ አረጋገጡ፣ አነጋገሩ ሁሉ ነገራቸው ይለያል። በቃ ለምን ያ ሰው መብቱ ብሩን ይዟል፣ እንደፈለገ ይበላል፣ ይጠጣል፣ እንደፈለገ ይሞቀዋል፣ እንደፈለገ ማንንም ይደፋል ማለት ነው። ማንንም ይደፋል ማለትም ይደፍራል ማለት ነው። እና ለምን ብር አለው፣ ውበቱ አምሯል፣ በልቷል፣ ጠጥቷል በእናንተ ብር ሙቆታል የፈለገውን መድፈት መያዝ ይችላል። እናንተ ግን እዛ ሆናችሁ ባሌ ይሄን አድርግም እያላችሁ አስር ዓመት አስራ አምስት ዓመት ዘጠኝ ወር ስምንት ዓመት እየኖራችሁ ሁለት ልጅ ወልዳችሁ ሶስት ልጅ ወልዳችሁ እዚህ ህይወታችሁ ብርዝቅዝቅ ዝቅ ይልባችኋል። አሁን አንድ እህታችን እንግዲህ እዛ ቦታ ናት፣ ቦታ ናት ማለቱ ተገቢ ባይሆንም የሀገራችን ልጅ ናት። እንግዲህ አሁን እሷ ቢያንስ እንኳ ከስምንት ዓመት በላይ አረብ ሀገር ሰርታለች። ትዳርሬ ብላለች። ቤቷን ሰርታ ምን ብላ ምን ብላ እየኖረች ያለ እሱም እዚያ ሀገር እየኖረ ቤተሰብ እንደዚ እንደዚ ነው እኮ ሲላት አለመስማት ነው። ይሄ ማንኛውም ሚስጥረኛ ይነግራል። ሲናገር አንዳንድ ጊዜም እኮ ማለት ነገረኛም እኮ አንዳንድ ጊዜ ይጠቅማል። ምንድን ነው እንዴት ነው ተብሎ ያንን ነገረኛ ህ ተብሎ ቢዳመጥ ኖሮ እውነትም ከልቦና ሆና እንትን ትል ነበር፣ ወደ ራሷ ትመለስ ነበር። አሁን እሷ ታችን ብዙዎች ወሬዎች ዝም ብላ ባልኋልታ በማለፍ ድንገት ስትሰማ ወልዶ እንደዚህ ብሎ አግብቶ ምናምን ስትሰማ እዛ ፌን ትነቀለች ማለት ነው። ሆስፒታል ገብታ አራት ግልኮስ ጨርሳ በቃ አሁን ኖርማል አይደለችም። በቃ እያለቀሰች ለምን? እሷ የለፋችበትን እዛ ገር ሆና ስንት ሆና መከራ ስቃይዋን ያየችበትን ንብረቷን እሱ አግብቶ ዘንጦ እየኖረበት ወልዶ ከብዶ እየተኖረበት በጣም ያስጠላል ማለት ነው። የሆነ ልጅም እንደዚህ ተፈጥሯል፣ እኛ ባለንበት አካባቢ ልትመጣ ትኬት ቆርጣ ከእኔ በፊት ማለት ነው። ልትመጣ ሶስት ልጆች ያሏል። ቁምሳጥን አልቀራት፣ ቡፌ አልቀራት፣ ምን አልቀራት፣ ኪቲን ካቢኔት አልቀራት። ምንም የቀራ ነገር የለም እና አስተካክላለ። በቃ እሷ በሰራቸው አልጋ ላይ ለካ እሷ አግብቶ ነው የሚኖረው። አሁን ልትመጣ ትኬት እንደቆረጠች መተች ተምትበሳጭ እዛው የተወሰነ ስሪ፣ ባልሽ እኮ ደብቀንሽ ነው እንጂ አግብቶ ኖሯል ሲላት ያች ልጅ በብስጭት ትኬቱን አቃጥለው። እንግዲህ ኤምባሲ ነው ጠፍታ ነበር የምትሰራው። እና ኤምባሲ ፕሮሰሷን ጀምራ ያ እንግዲህ ቢያንስ እንኳን በዛሬው እስከ ሁለት መቶ እስከ እንደው ያው ስላልጨረሰች እስከ መቶ ሺህ ብር አካባቢ ትጨርሳለች። ያን ሁሉ ቪዛዋን አቃጥላ ወደ ስራ ገባች። እና ይሄ ያለ ንብረቴ ስላለ ቤቴ ስላለ እንደዚህ አደርግኝ ብላችሁ ምንም አትጠራጠሩ። እንደው ትክክለኛ ሆናችሁ ወደ ሀገራችሁ ነው ቶሎ ሀገራችሁ መታችሁ ትዳራችሁን አታፍርሱ። እኔ በወንዶቹ ብቻ አልፈርድኝ ኑ ሲሏችሁ መምጣት አለባችሁ። አሁን ሰባት አመት ስምንት አመት ዘጠኝ አመት ይጠብቀኛል ማለት ከባድ ነው። እሱስ እንዲያው አንድ ልጅ ሁለት ልጅ እንዲሁም አራት ሶስት አራት ወልድ የሚጠብቁ አላት፣ ይ በድብቅ ነው እንጂ እና እንደዛ እንደዛ ተምትሆኑ እናንተ ተምትበሳጩ፣ ህ እያላችሁ ከባላችሁ ጋር እየተመካከራችሁ እኔ ልመጣ ነው፣ በቃ ደክሞኛል፣ እኔ ቶሎምታል ሽሽ መምጣትን ያለባችሁ ማለት ነው። እና ራሳችሁን አትጣሉ፣ ራሳችሁን አትበሰቋቆሉ። እንደዚህ ሁኖ እሱ አግብቶ እኔ በቃ እንደዚህ ምኖር ነኝ ወይ እንደዚህ ህይወት ናፈርሰዋለሁ እንደዚህ ህይወቱን እገለዋለሁ ምናምን ነገር ደግሞ ስሜት አትሆኑ። ለምን የሆነ ሆኗል። ጥፋቱ እሱም ብቻ ሳይሆን እናንተም ነው። ለምን ይህን ያክል አመት እሱም መኖር አይችልም ማለት ነው። ያው ማሚ እንዳላችሁ ይበላል፣ ይጠጣል፣ ይሞቀዋል። እና በሰከረ ሰዓት፣ በሞቀው ሰዓት እንኳን አንድ ሴት አይደለም ወይ ሁለት ሴት ሊደፍር ይችላል። በዛ ሰዓት ልጅ ሊፈጠር ይችላል። እና እናንተ በቃ ስሜታዊ አትሆኑ። ይሄን ስትሰሙ አገባልሽ፣ ወለደልሽ ስትባሉ እዛ ለምንድን ነው እናንተ በሽተኛ የምትሆኑት? እንደ ነገጧት ያግባ ያንን ቤቴን ተካፍዬ ለሱ ሚስትል አደረግነ ወይ ምናምን የምትሉ አላችሁ። ያም አይታወቀ ነው ጥፋቱ እናንተ ነው። መጀመሪያ ቤት ተሰራችሁ፣ ያላችሁን ታስተካከላችሁ። እዱንያ ናት እንጂ እዱንያ ነው እኮ አትጠገብም። ዘጠኝ ናት ዓለም፣ ዘጠኝ ናት ይባላል። እና መቼም ምንም ስለማትጠገብ ዝም ብላችሁ ትሰራላችሁ እንጂ ቆረጥ አድርጋችሁት ኢማናችሁን ሰተር አድርጋችሁ ወደ ሀገራችሁ መታችሁ ልጆቻችሁን እየወለዳችሁ መታችሁ እኮ። ደግማችሁ አንድ ልጅ ካላችሁ ሁለተኛ ወልዳችሁ ማሄድ ትችላላችሁ፣ ሶስተኛ ወልዳችሁ ማሄድ ትችላላችሁ። አሁን ሂንዶች እኔ በጣም የማደንቃቸው ስሪላንካ፣ ሂንዲ፣ ፓኪስታኒ እነዚህ ውጪዎቹ ማለት በጥ ናቸው። ከሁለት ዓመት በላይ መስራት አይችሉም። ሁለት ዓመት ይሰሩ እና ወደ ሀገራቸው ይመለሳሉ። ይመለሱ እና ወልዴው ሰጥተው ይመጣሉ ይሄዳሉ ደግሞ አረብ ሀገር ደግሞ ይመለሳሉ። እስከ ስድስት ሰባት ልጅ የሚወልድ ያለ እንዴት እያደረገ ማለት ነው? በዛ ሰዓት ንብረታችሁን እየተቆጣጠራችሁት እኮ ነው፣ እየተቆጣጠራችሁት በቃ። ምን እንደተሰራ ምን እንዳልተስተካከለ፣ ያልተስተካከለ ያልተስተካከለ ካለ አስተካክላችሁት ትመለሳላችሁ። እኛ ግን የኛ ሀበሻ ስንባል በቃ ባልዮ እንደናንተ ያስብ ይመስላችኋል? እዛው አስር ዓመት ዘጠኝ ዓመት ምናምን ትሰሩና እዚህ እሱ ግን ኑሮውን እያስተካከለ ባትመጣስ፣ ብትከዳኝስ ትእዛዝ መታ ባንስማማ እያለ የራሱን ህይወቱ ነው የሚያስተካክለው ማለት ነው። እና እኔ እዛ ሆናችሁ ብዙዎቻችሁ እህቶች አትበሳጩ፣ በነሱ በባሎቻችሁም ሳይሆን በራሳችሁ ስህተት ነው። እና እኔ እህቴ ሰሞኑን ብትታረቅ ሱ ላይ አልክሻለሁኝ። በጣም ነው እኔ ራሱ የምትለው እራሱ አልገባኝም ማለትም ታደነጋገእኩኝ። እሷ እዛ ስሜታዊ ሆና ስታለቅስ እኔ ራሱ ወላሂ ውስጥ ያዘነብኝ፣ ለምን ስሜቱ በሁላችሁም ስላለ ማለት ነው። እና እንዴት በቀለፍታ ሁኔታዋ ውጣ ወረዷ የህይወት ውጣ ወረዷን ስታስረዳኝ እንደ ራሴ ነው፣ እኔም ደስቷ ያለ ህይወት አልፌበታለሁኝ። አልሐምዱላ ረብልዓለሚ ሽኩር ለሱ ይገባው አላህ ማለት ነው እና ስንት ውጣ ወረዶ የሰው ቤት ጠርጌ፣ ኪራይቤ፣ ስንት ሁኜ ስንት ማውቅቄ ቢያንስ እንኳን አራት አምስት ቤት ኪራይ ቤት ይዤ አለሁኝ። በዛ ላይ ስንት ኧረ ስንት ግፍ አልፎብኛል። ስንት ግፍ ማለት ነው ግን አልሐምድላህ ነው የምለው ዛሬ ማለት ነው። አልሐምድላህ ከልጆች ጋር ደሞ አገሬ ላይ ገብቼ በሰላም የመኖሬ በጣም ደስ ይለኛል ማለት ነው፣ እና ያንን ውጣ ወረዳችሁን የፍ ፊቱን እያለም ኖሮ ወደፊት ነው ማሰብ ያለባችሁ። ወደፊት ህይወት ይቀጥላል ማለት ነው፣ እና እናንተ ወደፊት እያሰባችሁ ራሳችሁን እየጠየቃችሁ አገራችሁ ገብታችሁ ለመኖር ሞክሩ። በተለይ ትዳር ያላችሁ አረብ ሀገር ላይ ባትቆዩ ጥሩ ነው። ነው ከባድ ነው አሎቻችሁ ደግሞ ነይ ቶሎ ካለሽ መምጣት አለብሽ፣ የእሱን ቃል ማክበር አለብሽ። አትምጪ ካለሽ ደግሞ ከጀርባ ምን አለ ብለሽ እሱን ሳይሆን እሱን በአብሮ ቃል እያወራሽ ከቤት ከኋላ ያለው ነገር፣ በተጀርባ ያለው ነገር ምን እየተካሄደ ነው፣ ምንድን ነው፣ ምን ምን አዲስ ነገር አለ እያላችሁ ማጣራት አለባችሁ። ሸማ እያያዛችሁ በትዳራችሁ የእኔ ባል ይሄን አደረግን ብላችሁ ሸም እያያዛችሁ አድብቅቋችሁ ልታደረጉ ስትሉ እዚያ ሰዓት እየገፋ ሲሄድ የሆነ ነገር አለ መጀመሪያውን ሳጠርችው ቢሆን ብላችሁ የምታደርጉት ነገር የምትጸጸቱበት ሰዓት ሊኖር ይችላል። እና ይች ልጅ አሁን ቤተሰብ ሊነግራታል ሊነግራት ይችላል። ያው ፊት ድህነትን ድህነት ጅል ነው ድህነትን አሳልፋለች። እሱ ጋር ብዙ ነገር አሳልፋለች። ወንድሟም፣ ባሏም፣ በቃ አባቷም፣ እናቷም ሁሉ ነገሯ ሊሆን ይችላል። ይሄ ባል ማለት ነው እና ገንዘብ ሲመጣ ጸባይ ሊቀየር ይችላል እና ይህንን ታሳቢ ማድረግ በቃ ባልሽ ጥያቄ ነይ ካለሽ ነይ ስሜቱን አክብሪለት። ከዛ በኋላ ትንስ ደግሞ አየሩን አይተሽ ትንስ እንደዚሁ ለውጥ ተለለ ያሰባችሁት ነገር ካለ መለስ ሲደሽ ገንዘብ እያፈራሽ መልስ እየመጣሽ በቃ ህይወት እንደዚህ እኮ ነው። እናስታ ስምንት ዘጠኝ ዓመት ቆይታችሁ የሆነ ላይፍ ቅጭት ተሲልባችሁ እንግዲህ ከባድ ነው፣ ይሄ የመጨረሻ ከባድ ነው። ላይክ ሼር እያደረጋችሁ አበረታቱን። ቀጣይ ቪዲዮ ደግሞ እንገናኛለን። መጣመጣ እንላለን። ይሻላ ሁሉም ጤና ሲሆን ነው። ጤናችሁን ጠብቁ። ማለትም እንግዲህ በሆነ ነገር ትሰሙ ራሳችሁን ተብራጠሩ፣ በብዙ ነገር አጣሩ እና ፈለገ ነው። እቺ ልጅ በጣም ውስጤ ነግታኛለችና እና አንዳንድ ውሻ ወንዶች እንዳላችሁ በጣም እየተረዳሁ ነው ያለሁትና ይህን አጣርታችሁ በደንብ ግቡበት ማለት ነው። እንግዲህ ለመውጣትም የሚያሰባችሁ ቶሎ አገራችን ያስገባል። እንግዲህ አሁን ላይም እንደነበረ ነው ማለት ነው። እናመሰግናለን። ላይክ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እኛም እንግዲህ እንቀጥላለን ማለት ነው። እንሻላ ወደፊት ደግሞ አምሳሽ እንገባለን፣ መቶሽ እንገባለን። እንሻላ